ዓመታትን ከተሻገረ ዝምታ በኋላ አሁን ቀይ ባህር የኢትዮጵያውያን ቀዳሚ ጉዳይ ሆኗል። ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ በሕዝብ ተወካዮች ምክር ቤት ሁለተኛ መደበኛ ስብሰባ ላይ የኢትዮጵያን የባህር በር የማግኘት ጽኑ ፍላጎት ሲያነሱ ከምክር ቤት አባላት ረጅም ጭብጨባ ተችሯቸዋል። ሚሊዮን ፐርሰንት እርግጠኛ ነኝ፣ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም እና ኢትዮጵያ ቀይ ባህር አይገባት የሚለውን አልሰማንም። የኢትዮጵያ የባህር በር የማግኘት ጽኑ ፍላጎት ከኤርትራ ጋር ወደ አላስፈላጊ ጦርነት አያምራም ወይ የሚል ጥያቄ ከምክር ቤት አባላት የተነሳላቸው ጠቅላይ ሚኒስትር ዐቢይ አሕመድ የቀይ ባህር ጉዳይ ለኢትዮጵያውያን ህጋዊ፣ ታሪካዊ፣ መልካም ድራዊ እና ኢኮኖሚያዊ ጥያቄ መሆኑን ጠቅሰው ከኤርትራ ጋር በፍጹም የውጊያ መሻት የለንም ብለዋል። ክቡር ጠቅላይ ሚኒስትር የኢትዮጵያ የባህር በር ፍላጎት ከጎረቤታችን ኤርትራ ጋር ባለው ግንኙነት አውደ ውስጥ እንዴት ይታያል? የባህር በር ጉዳይንም አስመልክቶ ከኤርትራ ጋር የገባንበትን እሰጥ አገባ በሰላማዊ ህጋዊና ሰጥቶ መቀበል መሰረት ባደረገ አካሄድ ብቻ እንዲፈታ እጠይቃለሁ። የኤርትራ ህዝብ አሁንም ወንድም ህዝብ ነው። ምስኪን ህዝብ ነው። አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው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 ከኤርትራ ጋር ሰላም በተፈጠረበት ወቅት አሰብን ለማልማት ንግግር ቢጀመርም በኤርትራ መንግስት በኩል ትብብር የማድረግ ፍላጎት እንዳልነበር የጠቀሱት ጠቅላይ ሚኒስትሩ ኢትዮጵያ አሁንም ከኤርትራ ጋር በጋራ ለመስራት ከምንጊዜውም በላይ ፍላጎት እንዳላት አስታውቀዋል። በሰላም አብረን ለማድረግ በፍቅር አብረን ለመቀጠል ከምን ከምንጊዜውም በላይ ኢትዮጵያ ፍላጎት አላት። እኔ ልክ እንደባለፈው አሁንም ማስመራመድ ፍላጎት አለኝ። ችግር የለብኝ። ምን ከሆነ ትርፍ ካለው ነው። ትርፍ ከሌለው ጊዜ ማባከን ነው። እኔ ባሌ የመላለስበትን ጊዜ ዝም ብዬ በከንቱ አስመራ ልመላለስ አልችልም። ጊዜ የለኝም፣ ስራ አለኝ። ጦርነት አንፈልግም የምንለውንም በምክንያት ነው። እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ። ከማንም ጋር የመዋጋት ፍላጎት የለንም፣ ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። ከኤርትራ ጋር የተፈጠረው አለመግባባት የፕሪቶሪያውን የሰላም ስምምነት ተከትሎ እንደተከሰተም ጠቅላይ ሚኒስትር ዐቢይ አሕመድ አብራርተዋል። ፕሪቶሪያ ስንፈራረም ትክክል አይደለም ለምን ይቆማል፣ ቲፔሌፍም ትግራይም ተጠቅለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም አልንና አቆምን። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል ጀመሩ። አሁን ዋና ጉዳይ ጭቅጭቅ ውስጥ ግቡ ነው